አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ዘጠኝ በዚህ ዕለት የከበረና የተመሰገነ ነቢዩ ሳሙኤል አረፈ። የዚህም አባቱ ኤልቃና፣ እናቱ ሐና ትባላለች። ወላጆቹም ከነገደ ሌዊ ከካህኑ አሮን ወገን ናቸው። ሐና ልጅ ስላልነበራት ሁል ጊዜ እግዚአብሔርን በለቅሶ በጸሎት ትለምነው ነበር። ታዲያ እግዚአብሔር ስዕለቷን ሰምቶ ይህን ቅዱስ ልጅ ሰጣት። ሐናም በተሳለችው መሰረት ይህን ቅዱስ ልጅ ጊዜው ሲደርስ ወደ ቤተ መቅደስ ወስዳ የእግዚአብሔር አገልጋይ ይሆን ዘንድ ሰጠችው። በዘመኑ የነበረው ካህኑ ኤሊ ነበረ እና ለካህኑ ኤሊ እየታዘዘ እግዚአብሔርንም በመልካም አገልግሎት ሲያገለግል ለብዙ ጊዜ ኖረ። ታዲያ የኤሊ ልጆች ደግሞ እግዚአብሔርን በክፉ ስራቸው አስቀይመውት ነበር። ከእለታት አንድ ቀን በቤተ መቅደስ ተኝቶ ሳለ እግዚአብሔር ሳሙኤል ሳሙኤል ብሎ በመጥራት የካህኑ ኤሊ ልጆች ያደረጉበትን ክፋትና ካህኑ ኤሊም እንዳልገሰጻቸው እግዚአብሔርም በዚህ ስራቸው እንደሚበቀላቸውና ዘሮቹን ሁሉ ምንም አይነት ማስተስረያ መስዋዕት ቢያቀርቡ ለዘላለሙ ይቅር እንደማይላቸው ለሳሙኤል ነገረው። ታዲያ እስራኤላውያን ንጉስ ያነግስላቸው ዘንድ እግዚአብሔርን ለምነውት ነበርና ይህንንም ነቢዩ ሳሙኤልን የቂስ ልጅ ሳኦልን ቀብቶ ያነግስላቸው ዘንድ አዘዘው። ሳሙኤልም ቀብቶ አነገሰው። ታዲያ ሳኦል ደግሞ እግዚአብሔርን በበደለ ጊዜ እንደገና የእሴይ ልጅ ዳዊትን ቀብቶ ያነግስላቸው ዘንድ ሳሙኤልን አዘዘው። ይህንንም አደረገ። ታዲያ ብዙ ዘመን እግዚአብሔርን ሲያገለ ግል እስራኤላውያንን ሲያስተዳድራቸው ሲመክራቸው ከቆየ በኋላ በዛሬ ዕለት አርፏል። ሰላም ለሳሙኤል እንተ ልህቀ እምንእሱ ለእግዚአብሔር ውስተ ቤተ መቅደሱ እሂዞ በእዱ ከመያንሶሱ ሳኦል ቀዳሚ ሶበሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሡ ሰኔ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ሳሙኤል ነቢይ፣ ሁለተኛ ቅዱስ ሉኪያኖስ ሰማዕት። የጣዖት አገልጋይ ካህን ነበር። በኋላ ለጣዖት አላገለግልም በማለት በኢየሱስ ክርስቶስ ስም ታምኖ እንደ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሰማዕትነት ያረፈ የሞተ ሶስተኛ ቅዱስ ዮሐንስ ወርሃዊ በዓላት፣ አባ በርሱማ ሶርያዊ ለሶሪያዊ መነኮሳት ሁሉ አባት፣ ሁለተኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊና ሌሎችም ቅዱሳን ሰማዕታት ይከበራሉ። የሰማዕታት የጻድቃን፣ የነቢያት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን።